ጤና ይስጥልኝ ዳዊት ነኝ ከሳውዝ አፍሪካ እንግዲህ እንደምታዩት በምስሉ ላይ የጳውሎስ ሆስፒታል የህክምና ባለሙያዎች መብታቸውን ጥያቄ እያቀረቡ ይገኛሉ ለመንግስት የሰባት ቀን ጊዜ ገደብ ብቻ ሰጥተዋል ከዛ በኋላ የሚፈጠረውን እንግዲህ የስራ ማቆም አድማ ሊሆን ይችላል በህክምና ላይ እና በህመም በስቃይ ያሉት እህትና ወንድሞቻችን እናትና አባቶቻችን አዳዲስ ወደዚች ምድር ላይ የሚመጡትን ጨቅላ ህጻናትን እንግዲህ ጣፋንተ የወሰነ የሰባት ቀን ጊዜ አዋጅ ብቻ ነው የሰጡት። መንግስት አፋጣኝ ምላሽ ይሰጣል ተብሎ አይታሰብም። እንዲሰጥም ቢሰጥም ደግሞ ጊዛዊና አፍ ማስያዣ ብቻ ሊሆን ይችላል። እነዚህን ሰዎች የመራ ያስተባበረ ማን ነው በሚል ደግሞ ከላይ የነበሩትን ሰዎች ደግሞ በማሰር ወይም ደግሞ በመግደል አሊያም ደግሞ ከሀገር እንዲወጡ በማድረግ መብታቸውን እንዲዳፈን ጥያቄያቸውን እንዲዳፈን ያደርጋል ማለት ነው ይህንን ካልኩ ዘንዳ ይህንን መንግስት በኢትዮጵያ ላይ ያሳደረው የኢኮኖሚ ተጽዕኖ ከፍተኛ ነው። ስለዚህ ከዓለም ባንክ ጋር የተፈራረማቸውን በጣም ዘግናኝ የሆኑ ፊርማዎችን ሕዝቡ እንዲያውቅ አልተፈለገም። ሕዝቡም ያንን ባለማወቁ በየጊዜ የሚደርስበትን የኢኮኖሚ ተጽዕኖ እና የኢኮኖሚ ጫና መቋቋም እስከማይችልበት ድረስ ደረጃ ደርሶ አሁን ስደትን ትልቁ አማራጭ ዘዴ በማድረግ እንግዲህ ሳውዝ አፍሪካ ላይ ባለፈው ሳምንት ወደ አርባ ሁለት እና ወደ ስልሳ የሚጠጉ ስደተኞች ከየት እንደመጣን በምን እንደመጣን ሳናውቅ ሳውዝ አፍሪካ ጆሃንስበርግ ውስጥ ተገኝተን ሰዎች እንዲያድኑን ስንጮህ ፖሊስ መጥቶ አድኖናቸዋል። እንግዲህ ያንን ያዳነበትን መንገድና ስደትን ወጣቱ እንዲቀበለው እንዲፈልገው ያደረገው ይሄ ስርዓት ስለሆነ ለብዙ ወጣቶች በባህርም ላይ የአሳ እራት እንዲሆኑ ያደረገው ይሄ ግፍና ጨካኝ የሆነ መንግስት ስለሆነ ሊወገድ ይገባል። ምክንያቱም ስልጣን በዘር አይደለም፣ ስልጣን በተሰጠን እድል ሳይሆን ስልጣን በእውቀት ስልጣን በጥበብ ነው፣ ስለሆነ ኢትዮጵያን መምራት የሚቻለው እነዚህ ደግሞ ጥበብም እውቀትም የሌላቸው እንጭጮች እውነቴ በጣም ጮቅራ የሆኑ ሰዎች ናቸው። ስለዚህ ኢትዮጵያ መምራት በፍጹም ስለማይችሉ መወገድ መቻል አለባቸው። ለዚህም ደግሞ ይተባበሩናል ብዬ የማስበው የሕዝቡንም ድምፅ ይሰማሉ ብዬ የማስበው የመከላከያ ሚኒስቴር መኮንኖች እንዲሁም የፌዴራል ፖሊስና የአዲስ አበባ ፖሊሶች በመተባበር ይሄንን አስ ቀያሚ የሆነ ስርዓትን ሊያስወግዱልን ይገባል ባይ ነኝ። ምክንያቱም ከህዝቡ ጋር ሮሮ ይሰማሉ። ይበልጥ ደግሞ የፌዴራል ፖሊስ እና የአዲስ አበባ ፖሊስ ችግሮችን ይሰማሉ ብዬ ስለማስብ ከህዝቡ ጋር መሆን ከፈለጉ ይህንን ስርዓት ማስወገድ የሚችሉት ዋነኞቹ እነዚህ ሶስት አካላት ናቸው። በተቃውሞ ግን የመምህራን ማህበር እስካሁን ድረስ ድምፁ አልተሰማም። መብቱ እየተረገጠ መብቱ እየተደፈረ የመኖር ዋስትናው እጅግ አሰቃቂ ደረጃ ላይ በደረሰበት ሰዓት ኑሮ እየከበደው ሀብት ንብረት ሳይኖረው ልጆቹን አስተምሮ ግን የሚበላት ቁራሽ እንጀራን ግን እጅግ ለነገ ከነኮነገድ የሚያስቀምጠው ነገር በሌለበት ሀገር ላይ እንዲያስተምር ሲገደድ እሺ ብሎ አንገቱን ደፍቶ የሚያስተምር መምህር ነው እና ስለ መብቱ መጠየቅ አለበት። መብቱን ሲጠየቅ ደግሞ እስከ ጥግ ድረስ መሆን መቻል አለበት። ስለዚህ ይህንንም ደግሞ ሊያግዙት ይችላሉ ብዬ የማስበው ተማሪዎች ናቸው። ተማሪዎች ይህንን ነገር ለማቀጣጠል ሀሳባቸውን ሀሳባቸውን የመምህራኖቻቸውን ሀሳብ ለማስረጽ እንዲሁም መብታቸውን እንዲከበርላቸው ለማድረግ ተማሪዎች ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። እንግዲህ ኢትዮጵያ እንደምናያት አዲስ አበባ ላይ ስፔሻሊ ሰው እንዲኖር አይፈለግም። ለምን እንደሆነ ባይገባንም በኮሪደር ልማት በሚል ምክንያት ብዙ ሰዎች ማህበራዊ መስተጋበራቸው ተስተጓጉሏል፣ እንዲሁም ኑሮ ጣሙን እንዲያጡ አድርገዋል። በይበልጥ ከሀገር እንዲሰደዱም አድርጓል። ስለዚህ አዲስ አበባ ብቻ አይደለም ልማት ያለው ያስፈልጋታል፣ ድሬዳዋ ያስፈልጋታል፣ ባህር ዳር ያስፈልጋታል፣ ኦሮሚያ ክልል ያስፈልጋቸዋል፣ ደቡብ ክልል። ግን እየለማችና እየበለጸገች ያለች በመብራትና በአምፖል እየተሽቆጠቆጠች ያለች፣ ግን ውስጧ ግን ቆሻሻ፣ የኑሮ ውድነት፣ የመብት ረገጣ ጥሰት የሚደረግባት ብቸኛ ከተማ አዲስ አበባ ሆናለች። ስለዚህ ከለባበሷ ያገጧት ውስጧ ቆሻሻ ስለሆነች ይህንንም ደግሞ ሰው ከተማ ማለት ሰው ሲኖርበት ነው እና ሰዎች በህብረት አንድ ላይ መኖር ሲችሉ ከተማን፣ እድገትን፣ ማህበራዊ መስተጋበሮችን እንዲሁም ባህል ትውፊት፣ እንዲሁም የስነ ልቦና ያለመጎዳት ውጤት የሚሆኑ ህዝቦች በአንድ ላይ ሲኖሩ ስለሆነ ይህንን ስርዓት ለራሱ ጥቅም ወይም ስልጣኑን ለማስጠበቅ ሲል ህዝቦችን ከከተማ ውጭ በማራቅ መብቱን እንዳይጠይቅ ወደ ከተማ እንዳይመጣ፣ ወደ እሱ እንዳይደርሱበት እያደረገ ስለሆነ ልንታገለው ይገባል። ባይነኝ ነኝ ኢኮኖሚያችንን ካየንም እንግዲህ እንግዲህ ለአረብ ሀገራትና ለቱርክ የሚሰጠውን መሬት ለህዝቡና ለወገኑ እስካሁን አልሰጠም። የሚሸነሸነው የሚሸጠው የአዲስ አበባ መሬት ለጉድ ነው፣ ግን ብሩ የት እንደሚሄድ አይታወቅም። አሁንም ኢትዮጵያ ያለችበት እርዳታ ጥገኝነት እስካሁን አልተላቀቀችም። በአጓም የተደረገብንን ነገር አይተናል። ኢትዮጵያ ኢኮኖሚ እንዲያሽቆለቁል እጅግ ወደ ከአርባ ዓመት በኋላ የነበረው ታሪካችን ተመልሶ እንድናይ አድርጎናል። ከመኖር ወደ አለመኖር ህዝቡ እንዲጣል በራሱ ተስፋ እንዲቆርጥ እያደረገ ያለ መንግስት ስለሆነ መወገድ መቻል አለበት። በፍጹም መቆም መቻል የለበትም። ስለዚህ እኔ እንደ ኢትዮጵያዊነቴ እንደ አንድ ኢትዮጵያዊነቴ አንድ ድምፅ አለኝ። አንድ ህገ መንግስት ህገ መንግስቱ የፈቀደልኝ መብትና ስርዓት አለኝ። በዛ ተደርንጌ መንግስትን እቃወማለሁ እጅግ ህዝቤን ሀገሬን የሚጎዳ ስርዓት እየሰራ ስለሆነ መወገድ መቻል አለበት የምል ሰው ነኝ። ይሄንንም ደግሞ አጠናክሬ በራሴም የምገፋበት ይሆናል። ስለ ህዝቤ ስለ ሀገሬ ህልውና ስለወደፊው ወደፊው መጪ ትውልድ ህዝብ ያሳስበኛልና የራሴን አስተዋጽኦ አደርጋለሁ። ሁላችንም ፓርቲፌት የምናደርግ ወይም ደግሞ ተሰፈጥፎ የምናደርግ ከሆነ መንግስት እንደ መንግስትነቱ ባለው ህገ መንግስቱ መሰረት የሚሄድ ይሆናል። በእምነት ላይ ጣልቃ የሚገባ በመምህራኖች ላይ ጣልቃ የሚገባ እንዲሁም በተለያዩ ጉዳዮች ላይ ጣልቃ የሚገባ ሳይሆን ህገ መንግስቱን ብቻ ይዞ መንግስትና የእምነት ተቋም የተለያዩ መሆናቸውን የሰዎች መብት የማይረገጥበትን፣ የቡድን መብት የማይረገጥበትን ሀገር መፍጠር የምንችለው ሁላችንም ተሰባስበው ስለ መብታችን ስንጠይቅ ስለሆነ ሁላችንም ልክ እንደነዚህ ዶክተሮች መብታችንን ለእኛ ብቻ ሳይሆን ለቀሪው ኢትዮጵያውያንና ትውልድ ኢትዮጵያውያን መጠየቅ ስንችል ነው እና ሀገራችን ከፍተኛ ደረጃ መደርሰው ይህንንም ደግሞ እናሳካልን ብዬ አስባለሁ። ይሳካልናል፣ የሆነላን ይደረግልናል። ሀገራችንናት ለምለም ሀገርናት ያለችን የተፈጥሮ ሀብቷ መሬቷ እጅግ የሚያስገርሙ ናቸው። ታሪኮቿ እጅግ የሚያስገርሙ ናቸው። ባለፈና በቆሸሸ ታሪክ ከምንጣላ በሚመጣውና በአዲስ በምንሰራው ታሪክ ተደመመን ሀገራችንን ከፍ ልናደርጋት ይገባል ባይ ነኝ። አመሰግናለሁ። ኢትዮጵያችን ለዘላለም ትኑር። ዳዊት ነኝ ከሳውዝ አፍሪካ።